እንደምናደራችሁ፣ ክቡራን ተመልካቾቻችን፣ አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናልፋለን። ለግንባታ ስራ ወሳኝ የሆነና የእንጨት ምርትን የሚተካ የፕላስቲክ ፎርም ወርክ በሀገር ውስጥ ተመርቶ ለአገልግሎት ቀርበዋል። ምርቱ የውጭ ምንዛሬ ብክነትን ከማስቀረት ባለፈ የግንባታ ደህንነትን ለማረጋገጥ ተመራጭ መሆኑን ተነግሮለታል። ምርቱን የተጠቀሙ የግንባታ ባለሙያዎችም የሕንፃን ጥራት ለመጠበቅና ወጪን ለመቆጠብ መቻላቸውን ይገልጻሉ። ኤዶማ ማረ በዚህ ጉዳይ ላይ ተጨማሪ አላት። የእንጨት ምርትን የሚተካና ለግንባታ ስራ የሚውል የፕላስቲክ ፎርምወርክ በሀገራችን መመረት ከጀመረ ሰንብቷል። ለኮንክሪት ሙሌትና ለማዕዘን ማቆሚያነት የሚያገለግለው ይኸው የፕላስቲክ ፎርምወርክ ጠንካራና ወጪ ቆጣቢ ስለመሆኑ የኤችኬ ፕላስቲክ ፎርምወርክ ስራ አስኪያጅ ብሩ ወርቱ ይናገራሉ። ለግንባታ በጣም ምቹነት ያለው የግንባታን ጥራት በደንብ የሚያረጋግጥ ለስራ ምቹ የሆነ ፎርምወርክ ነው። አንዱን ለሃምሳና ከዛ በላይ በድግግሞሽ መጠቀም እንችላለን። የፕላስቲክ ፎርምወርኩ በሀገር ውስጥ ከሚገኙ ግብዓቶች የሚመረት በመሆኑ የሀገርና የተጠቃሚውን ሀብት ከብክነት እንደሚታደግም ኃላፊው ይናገራሉ። ከህንፃ ግንባታዎችም በተጨማሪ ከአካባቢ ብክለት የጸዳ ነው። የተገለገልንበትና አገልግሎታቸውን የጨረሱትን ራሱ እንደገና መልሰን ሪሳይክል በማድረግ እንጠቀምበታለን። ስለዚህ በሀገር ውስጥ ይህንን ተኪ ምርት ብናመርት ለገበያ ከማቅረባችንም በተጨማሪ ለሀገር ኢኮኖሚና ኢንቨስትመንትም አስተዋጽኦ ያለው ስለሆነ ይሄ በሁሉም ዘርፍ አዋጭነት ያለው ጠቀሜታ ያለው ዘርፍ ስለሆነ ይህንን የፎርም ወርክ የማምረት ማኑፋክቸሪ አቋቁመን እንግዲህ ስራ ጀምረናል። ምርቱን በመጠቀም የህንፃ ግንባታ እያካሄዱ ያሉ ገንቢዎችም ተጠቃሚ መሆናቸውን ይናገራሉ። ከዚህ በፊት የምንጠቀመው የፕላይወድ ቴክኖሎጂ ነበረ። ወይም ደግሞ አገር ውስጥ የሚመረት አለ ፕላይወድ፣ እንደገና ደግሞ ከውጭም ማሪን ፕላይወድ ኢምፖርት የሚደረግ አለ። በዛ ነበር የተለመደው። ያ ቴክኖሎጂ ምንድን ነው የምንጠቀምበት ሪፕቲሽኑ ወይ አራት ጊዜ ምናልባት፣ ከዛ በኋላ ግን ወዲያው ቶሎ የመበላሸት እንደገና ደግሞ ዝናብ ውሃ ምናምን ሲነካው ወር እንትን የማድረግ ነገር የመነፋፋት የተለያዩ ነገሮች አሉ። አሁን ግን ይሄ ቴክኖሎጂ ከመጣ በኋላ እዚህ ፕሮጀክት ላይ እየተጠቀምንበት ያለ ነው። ፕላስቲክ ፎርሞክስ ቴክኖሎጂ ነው። ኦልሞስት አሁን እኛ እየተጠቀምንበት ያለ ነው ለአምስተኛ ጊዜ ነው። ከዚህ ባለፈ ፋብሪካው ለመቶ ለሚቆጠሩ ዜጎች የስራ እድልን ፈጥሯል። ከዚህ በፊት ስራ የነበረው በዚህ ድርጅት ላይ በመካኒክ ነበር ስራ የነበረ ከመካኒክነት ደግሞ እዚሁ አሁን የፕላስቲክ ፋብሪካ ሲሰራ እድገት አግኝቼ በቲም ሌደር እና አሁን ደግሞ በፎርክሊፍ ኦፕሬተር ሁለቱ በጥምር ስራ እየሰራ ነው። እኔ ቤተሰቦቼንም እኔንም ማስተዳደር ልየን ማስተዳደርበት በዚህ ቤች ድርጅት ውስጥ ነው። አንደኛ ከምኖርበት አካባቢ ጋር ቅርብ ነው። ከትራንስፖርት ከሁሉ ነፃ ነው፣ ቅርብ በመሆኑ የተነሳ ማለት ነው። ከዚህ ከተቀጠርኩ ጀምሬ እኔንና ቤተሰቤን እየመራሁበት እገኛለሁ። ምርቱን በማስፋፋት ላይ የሚገኘው ፋብሪካው በቀጣይ ወደ ጎረቤት ሀገራት ገበያ ለመግባት እየሰራ መሆኑን ገልጿል። ባለፉት አምስት ዓመታት ለዲጂታል ኢኮኖሚ ግንባታ ወሳኝ የሆኑ እንደ ዲጂታል መታወቂያ፣ ዲጂታል ክፍያና የኦንላይን ግብይት ያሉ አገልግሎቶች ተስፋፍተዋል። ታዲያ ይህን የዲጂታል ዓለም እንቅስቃሴን ለማሳለጥ የዲጂታል ማርኬቲንግ ወሳኝ ስለመሆኑ ይነሳል። ዘርፉ የወጣቶችን ቀልብ እየሳበ በርካቶችንም ተጠቃሚ እያደረገ መሆኑ ተመላክተዋል። በዲጂታል ማርኬቲንግ ስራ ተሰማርቶ ውጤታማ መሆን የቻለን የአንድ ወጣት ስራ ተሞክሮ ከራሱ አንደበት እንከታተልና እንመለሳለን። ሸረፈዲን ሰይድ ይባላለኝ። የሀዲስ ሰልስ ማናጀር ነኝ። አዲስ ሰርስ አሁን ላይ በዲጂታል ማርኬቲንግ ዘርፍ የተሰማራ አንድ ራሱን ቻለ ካምፓኒ ዲጂታል ማርኬቲንግ ኤጀንሲ ነው። ኖርማሊ ውስጡ ላይ በጣም የተለያዩ የዲጂታል ማርኬቲንግ ዘርፎችን ረን እያደረግን እንገኛለን። ከዚም ውስጥ ብራንዲንግን ጨምሮ ዌብ ዴቨሎፕመንት፣ ሶሻል ሚዲያ ማርኬቲንግ፣ ኮንተንት ማርኬቲንግ እና የተለያዩ ዲጂታል ላይ የሚገኙ ዘርፎች ላይ የተሰማርተን እየሰራ እንገኛለን። ዲጂታል ማርኬቲንግ ስንል ውስጡ ላይ አፊሌት ማርኬቲንግ፣ ኢሜል ማርኬቲንግ፣ ቅድም ላልኩ ሶሻል ሚዲያ ማርኬቲንግ፣ የተለያዩ የማርኬቲንግ ዘርፎችን በስሩ የሚያካትት በአጠቃላይ በፊት ከነበረው ትራዲሽናል የምንለው ማርኬቲንግ ተሻሽሎ በዲጂታል ከሆነው ዓለም ጋር ለማጣመር የምንጠቀምበት ወይ ነው ዲጂታል ማርኬቲንግ። ሶስተኛ ዓመት ተማሪ እያለሁኝ ዙሪያ ላይ የተለያዩ ልጆች ነበሩ ዌብ ዴቨሎፕመንት የሚሰሩ ቪዲዮ ኤዲቲንግ ላይ አሪፍ የሚሰሩ ልጆች፣ ግራፊክ ዲዛይኒንግ ላይ የተለያዩ ስኪል ኖሯቸው፣ ነገር ግን ወደ ስራው ዓለም ያልመጡ ብዙ ልጆች ነበሩ። ከእነሱ ጋር በመሆን እነሱን ልጆች በማሰባሰብ አሃ ዲጂታልስ በሚል ሁሉንም ሰርቪሶች አንድ ቦታ የምናገኝበት አዲሳል ማርኬቲንግ ኤጀንሲ አቋቋምኩኝ ማለት ነው። ያ ማለት ከአንድ ዓመት በፊት የግቢ ተማሪ ያለው ነው ይህ ካምፓኒ የተቋቋመ። ከረንትሊ ወደ ስድስት ልጆችን ጋር አብረን እየሰራ እንገኛለን። ከዛ ውጭ ደግሞ አውት ኦፍ ገኛ ውጭ ሆኖ ስራዎች ሲመጡ ምንጠራቸው ስራዎችን የምንሰራቸው ልጆች አሉ። አንድ ካምፓኒ መጀመሪያ ወደኛ ሲመጣ በተለያየ መንገድ እኛን አግኝቶ ወደኛ ሲመጣ መጀመሪያ የምናደርገው ፎርም እናዘጋጃለን። ያዘጋጀነው ፎርም አለ። ያን ፎርም እንዲሞላ ነው የምናደርገው። እዛ ፎርም ላይ የተለያዩ ጥያቄዎች ይኖራሉ። እንደዚሁም የካምፓኒውን ባክግራውንድ በደንብ ላይ ስለምን ላይ ነው እየሰራ የሚገኘው፣ ከአሁን በኋላስ ምን ኤክስፔክት ምን እንዲሰራለት ይፈልጋል፣ ብራንዲንጉ በምን አይነት መንገድ ነው ቢውልድ ማድረግ የሚፈልገው፣ የብራንዲንጉ ስም የካምፓኒው ስም እንዴት እንደዚህ ሊባል ቻለ፣ የተለያዩ ጥያቄዎችን የያዘ ፎርም ስላለን ያን ፎርም እንዲሞላ እናደርገዋለን። ከዛ በኋላ ዳይሬክት ወደ ስራ ነው የምንገባው። ብራንዲንግ ማለት ራሱን የቻለ ሰፊ ሆነ አሁንም ላይ ሰፊ ሆነ፣ ውስጡ ላይ ደግሞ የተለያዩ ዘርፎችን የሚይዝ አንድ ዘርፍ ልንሆን እንችላለን ከዲጂታል ማርኬቲንግ ውስጥ ብራንዲንግ ውስጥ ሎጎ ሊኖር ይችላል። የተለያዩ ሶሻል ሚዲያ ማስታወቂያዎች ሊኖር ይችላሉ። የካምፓኒውን ፕሮፋይል ቢልድ ማድረግ ሊሆን ይችላል። እነዚ ነገሮች ሁሉ ብራንዲንግ ላይ የሚካተቱ ናቸው ማለት ነው። ሎጎ ማለት ከብራንዲንግ ስር የሚገኝ አንድ ሎጎ ዲዛይን የሚባል ዘርፍ ነው። የተለያዩ ሎጎ ታይፖች አሉ። ወርድ ማርክ እንለው ይኖራል። ሌተር ማርክ፣ የተለያዩ የሎጎ ወይም ደግሞ የአርማ አይነቶች አሉ። ከነዛ ውስጥ ለዛ ካምፓኒ ፊት ከዛ ካምፓኒ ጋር የሚሄደው ምን አይነት ሎጎ ነው? ሶ ካምፓኒ ውስጥ ምን አይነት ሎጎ ይፈልጋል የሚለውን ነገር ቀድመን ሪሰርች በመስራት ከዛ ካምፓኒ ጋር የሚሄዱ ሎጎዎችን ክሬት አድርገን ፊት የሚያደርገው ወስደን ቀሪዎቹን ደግሞ እንተዋቸዋለን ማለት ነው። እኛም በተለያየ መንገድ ሊያገኙ ይችላሉ። ከዛ መሀል ከዚህ በፊት የሰራናቸውን ስራዎች በማየት ራሳቸው ኮንታክት የሚያደርጉ ድርጅቶች ወይም ደግሞ ግለሰቦች ይኖራሉ። ሳይት ላይ ስለኛ ሰፊ የሆነ ዲስክሪፕሽን አለ ማለትም መግለጫ አለ። እኛ ምንድነን ምን እየሰራን ያለ ነው፣ ከዚህ በፊት የሰራናቸው ስራዎች ምን ይመስላሉ፣ እንደዚሁም ከደንበኛ ደግሞ ከክላይንት ከዚህ በፊት የተቀበልናቸው አስተያየቶች ምን ይመስላሉ የሚሉ ነገሮችን ሙሉ እዛ ዌብሳይት ላይ ያገኛሉ። እዛው ላይ ደግሞ የሚገኝ ኮንታክታችን ስላለ በዛ በኩል ሊያገኙ ይችላሉ ማለት ነው። አሃዲስ ታርስ ከተመሰረተ ጀምሮ በአንድ አመት ውስጥ ከትንንሽ ልብስ ቤት ከሚሰሩ ላይ ከቡቲኮች ጀምሮ እስከ ትልቅ ሪል እስቴት ላይ ካሉ ድርጅቶች ጋር አብረን ሰርተናል። ከረንት መሆን ላይም እየሰራ እንገኛለን። በፊት ፕሮሞሽን የሚሰራባቸው መንገዶች እየቀሩና አሁን ላይ ደግሞ ሰው ማስታወቂያ የሚሰራበትን መንገድ እያሳደገ ይገኛል። አብዛኛው ሰው እንደ ኢትዮጵያ አሁን ላይ በጣም ብዙ ሰው ሶሻል ሚዲያ ተጠቃሚ የሆነ የሶሻል ሚዲያ ተጠቃሚ ቁጥር በየቀኑ እየጨመረ የመጣበት ጊዜ ስለሆነ አንድ ሰው ድርጅቱን ለማስተዋወቅ ወይም ደግሞ አገልግሎቱን ለማስተዋወቅ በጣም ውጤታማ ብዬ የማስበው አሁን ላይ ሶሻል ሚዲያ ማርኬቲንግ ላይ ቢሰማራ በጣም ውጤታማ ይሆናል ብዬ አስባለሁኝ። አዲስ አልስ ወደፊት በጣም ትልቅ ኢትዮጵያ ላይ በጣም ትልቅ የሚባል ካምፓኒ ሆኖ በጣም ለብዙ ወጣቶች የስራ እድል የሚፈጥር እንደዚሁም ኢትዮጵያ ላይ ያሉ የተለያዩ ዲጂታል ላይ ያሉ ችግሮችን የተለያዩ ካምፓኒዎች ዲጂታል ማርኬቲንጉ ላይ ያለባቸውን ችግር ይቀርፋል ብዬ አስባለሁ። እንደዚሁም በስራችን በጣም ብዙ ልጆችን የስራ እድል ፈጥረን ትልልቅ የሚባሉ ችግሮችን ሶልቭ እናደርጋለን ብዬ አስባለሁ። ወደፊት ወጣቶች የራሳቸውን ወይ መጀመሪያ የሚፈልጉትን ነገር ዲሳይድ፣ ወይም ደግሞ መጀመሪያ የሚሄዱበትን አቅጣጫ እንዲለዩ መክራለሁ። ከዛ በኋላ ደግሞ የጀመሩትን መንገድ እስኪሎችን በደንብ እንዲማሩ። የፐርሶናል በጣም ብዙ እስኪሎች አሉ አሁን ላይ ከያዙት መንገድ ለምሳሌ የግቢ ተማሪ ሲሆን የተለያዩ ዲፓርትመንቶች ይኖራሉ። ነገር ግን አንድ ዲፓርትመንት ላይ ብቻ ሳይሆን ሰፋ አድርጎ በማሰብ ከዲፓርትመንቱ ጋር የሚገናኝም ሆነ የማይገናኝ እስኪሎችን በደንብ ቢውልድ ቢያደርጉ፣ በተለይ ደግሞ ግቢ እያሉ እነዚህን እስኪሎች ቢውልድ ቢያደርጉ ከግራጁዌሽን በኋላ ወደ ስራው ዘርፍ ለመምጣት ቤተሰብን፣ ራስን፣ ሀገርን ለመለወጥ ትልቅ ፖይንት ይሆናቸዋል ብዬ አስባለሁኝ። ክቡራን ተመልካቾቻችን አሁን ደግሞ የጠዋት ገበያውን የግብይት መረጃ በቀጥታ መስመር ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ለዛሬ በዚሁ አዲስ አበባ ኮተቤ ዜሮ ሁለት አካባቢ የአትክልትና ፍራፍሬ የግብይቱ የጠዋት ገበያው ምን ይመስላል የሚለውን በአጭሩ መረጃ ወደ እናንተ እናደርሳለን። መረጃው ሊያደርሰን ደግሞ ባልደረባችን ኤዶሚያስ ንጉሴ ከዚሁ ከኮተቤ ዜሮ ሁለት የገበያ ስፍራ ይገኛል። ኤዶሚያስ እንደምናደርስ በኮተቤ 02 የአትክልትና ፍራፍሬ ግብይቱ ምን ይመስላል፣ አጠቃላይ የምርቶች አቅርቦትና ዋጋቸውን በተመለከተ መረጃ አድርሰን። አመሰግናለሁ አሚር። እንዴት አደራችሁ ተመልካቾች? ዛሬ የምገኘው ኮተቤ በተለምዶ ዜሮ ሁለት እየተባለ የሚጠራው የገበያ ስፍራ ነው። በዚህ የገበያ ይሄ የገበያ ስፍራ እንግዲህ እንደሚታወቀው መዲናችን ላይ አሉ ከሚባሉ ትልልቅ የገበያ ማዕከላት ማዕከል አንዱ ነው። በዚህ የገበያ ማዕከል ከአትክልትና ፍራፍሬ ባለፈ የተለያዩ ጥራጥሬዎችና ቅመማ ቅመሞችም የሚሸጡበት ቦታ ነው። እንግዲህ አትክልትና ፍራፍሬ ስንመለከት ከችርቻሮ ባለፈ በጅምላ ንግድ የሚካሄድበት ነው። የኮተቤን ነዋሪዎችን ጨምሮ በመሳለሚያ ካራ እስከ አባዶ ድረስ እንዲሁም በላምበረት ወሰን አካባቢ ያሉ ነዋሪዎች ሁሉ እየመጡ የሚገበያዩበት ትልቅ የገበያ ስፍራ ነው። የአትክልትና የፍራፍሬ ዋጋ ምን ይመስላል ብዬ ቅኝት ሳደርግ እንደ ተመለከትኩት ካለፉት ሳምንታት የሽንኩርትም፣ የቲማቲምም የተሰሰኑ ቅናሾች እንዳሉት ለማየት ሞክር ያለው ሽንኩርት ከ25 ብር ጀምሮ እስከ 45 ብር ድረስ ይሸጣል በኪሎ እንደ አይነታቸው ሁኔታ ማለት ነው። በብዛት ደግሞ የተመለከትኩት በዚህ የአካባቢ የቲማቲም ነው። ቲማቲምም እንደዚሁ በኪሎ ከ50 ብር እስከ 60 ብር ድረስ እየተሸጠ ይገኛል። ድንች በኪሎ ከ20 ብር እስከ 25 ብር ይሸጣል። ቀይ ስር ከ30 እስከ 40 ብር እንደዚሁ በዚህ ገበያ እየተገበያዩ ይገኛሉ። ካሮት ከ50 ብር ጀምሮ እየተሸጠ ይገኛል። ቃሪያ ደግሞ ከ80 ብር እስከ 100 ብር ድረስ እንደ አይነቱ ይለያያል። እንደ አይነቱ በኪሎ እየተሸጠ ይገኛል ማለት ነው። ሎሚም ከመቶ ብር ጀምሮ እዚሁ አካባቢ ላይ ሽያጭ እየተካሄደ ይገኛል። ጎመንና ቆስጣ በአስር ነው የሚሸጡት። እነሱም ደግሞ ከ50 ብር ጀምሮ እየተሸጠ ይገኛል ማለት ነው። የፍራፍሬ ዋጋን ስንመለከት አቮካዶ ከ80 ብር ጀምሮ ፓፓዬ ከ70 ብር ጀምሮ እንዲሁም አናናስና ማንጎ ደግሞ ከ60 እስከ 70 ብር ድረስ በዚህ አካባቢ እየተሸጠ ይገኛል። እንግዲህ ከአትክልትና ፍራፍሬ ባለፈ የቅመማ ቅመምና የጥራጥሬውን ዋጋ ለመመልከት ሞክሬ ነበር፣ ግን አካባቢው ላይ ያሉ የጥበቃ ባለሙያዎች ብዙ እንደ ልብ ተንቀሳቅሰን መረጃዎች መሰብሰብ ስላልቻልን ነው። የጠዋት ገበያ እንደሚታወቀው እንግዲህ የተለያዩ በከተማችን ላይ ያለውን የገበያ ድባብ ተመልክተን ለተመልካቾች የምናደርስበት ነውና በዚህ ላይ ይህንን መረጃ ማግኘት ስላልቻለን እሱን ወደ እናንተ ማድረስ አልቻልኩም። ግን ሌላ ጊዜ በዚህ አካባቢ መተን እንደዚህ አይነት መረጃዎችን በምንቃኝበት ጊዜ አስፈላጊውን ትብብር እንዲያደርጉልን በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ለሰዓቱ ያለኝ መረጃ ይህን ይመስላል። አመሰግናለሁ። አሚር ኤዶሚያስ ከኮተቤ 02 ገበያ ላደረስክን መረጃ ከልብና አመሰግናለን። መልካም ቀን ይሁንልህ። ክቡራን ተመልካቾቻችን፣ መጨረሻ ወዳደረግነው መረጃችን ነው የምናልፈው። አሁን በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ የውጭ ሀገር ገንዘቦች የምንዛሬ ትመንና ተመንና ተያያዥ የዕለቱን የግብይት መረጃዎች እንከታተል። ዋን ተመልካቾቻችን፣ ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።